አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሁለት በዚች ቀን የአንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ወደ ግብፅ ሀገር ተሰዶ መጣ። የሚሆነው በመናፍቁ ንጉስ ብስጥያኖስ ዘመን ነው። እርሱም ንጉስ በኬልቄዶን ሃይማኖት የሚያምን ነው። ሚስቱ ንግስት ግን ሃይማኖት ያቀና ነው። ቅዱስ አባ ሳዊሮስን ተወደዋለች፣ ታከብረዋለችም። ንጉስም በስውር ሊገድለው ይሻዋል። ቅዱስ አባ ሳዊሮስንም በስውር ይገድለው ዘንድ ንጉስ እንደሚሻው ንግስት ባወቀች ጊዜ ከአንጾኪያ ሀገር እንዲወጣና ነፍሱን እንዲያድን ወደ አባ ሳዊሮስ ላከች። እርሱ ግን መሸሽ አልፈለገም። ለንግስትም እንዲህ አላት፣ እኔ ክብር ይግባውና ስለ ጌቴ ኢየሱስ ክርስቶስ ለሞት የተዘጋጀው ነኝ። ንግስቲቱም ብዙዎች ምእመናንም አብዝተው በለመኑት ጊዜ ከሀገር ወጣ። ከእርሱም ጋር ከምዕመናን አብሮት አብረውት ወደ ግብፅ አገር የተሰደዱ አሉ። ንጉሱም በፈለገው ጊዜ አላገኘውም። ፈልገውም ወደ እርሱ ያመጡ ዘንድ ወታደሮቹን ላከ። ክብር ይግባውና ጌታችን ስለሰወረው እነርሱ በቅርባቸው ሆኖ በመካከላቸው ሲጓዝ አላገኙትም። በአንድ ቦታም አብሯቸው ሲያድር እርሱ እያያቸው፣ እነዚያ የንጉስ ጭፍሮች አያዩትም። እርሱንም አጥተው ተመለሱ። ወደ ግብፅ ሀገርም በደረሰ ጊዜ ከቦታ ወደ ቦታ ከደብር ወደ ደብር በስውር የሚዘዋወር ሆነ። እግዚአብሔርም በእጆቹ ላይ ታላቅ የሆኑ ድንቆች ታምራትን አደረገ። በአንዲት ቀንም ወደ አስቄጥስ ገዳም ደረሰ። በመጣተኛ መነኩሴ አምሳል ወደ አባ መቀርስ ቤተ ክርስቲያንም ገባ። በዚያንም ጊዜ ቄሱ ዕጣንን እና ቁርባንን ሊያሳርግ ጀመረ። እንደ ስርዓቱም እየዞረ አጠነ። የሐዋርያትንም መጻሕፍት የጻፋቸውን መልእክቶች የከበረ ወንጌልንም ካነበበ በኋላ እጆቹን ታጥቦ ማህፈዱን በገለጠው ጊዜ በጻሕሉ ውስጥ የቁርባኑን ሕብስት አላገኘውም። ደንግጦ አለቀሰ። ከዚህም በኋላ ወደ ሕዝቡ ተመልሶ እንዲህ አላቸው፣ ወንድሞቼ ሆይ እነሆ የቁርባኑ ሕብስት ተሰውሮ በጻሕሉ ውስጥ አላገኘሁትምና ይህ የሆነ በኔ ኃጢአት፣ ወይም በእናንተ ኃጢአት እንደሆነ አላወኩም። በዚያንም ጊዜ የእግዚአብሔር መልአክ ተገልጦለት እንዲህ አለው፣ ይህ የሆነ በኃጢአት ወይም በህዝቡ ኃጢአት አይደለም ሊቀጳጳሳት አባሳ ቢሮስ እያለ መስዋዕትን ለማሳረግ በመድፈርህ ነው እንጂ። ቄሱም መልአኩን ጌታዬ ሊቀጳጳሳት መኖሩን አላወቅኩም አለው። አባሳ ቢሮስም ወደ ቆመበት ቦታ አመለከተው። ቄሱም ወደ አባሳ ቢሮስ ሄዶ ከጉርበታች ሰገደ፣ ቡራኬም ከእርሱ ተቀበለ። ሊቀ ጳጳሳት አባ ሳዊሮስም የጀመረውን የቅዳሴውን ስርዓት እንዲፈጽም ቄሱን አዘዘው። እርሱንም በታላቅ ክብር ወደ ቤተ ቅ መቅደስ አስገቡት። ከዚህም በኋላ ቄሱ ወደ መሰዊያው በወጣ ጊዜ የቁርባኑን ህብስት በጻሉ ውስጥ አገኘው። ካህናቱና ህዝቡም ሁሉ እግዚአብሔርን አመሰገኑት። የቁርባኑም ስርዓት ከተፈጸመ በኋላ ካህናቱና ህዝቡም ሁሉ ከሊቀ ጳጳሳት አባ ሳዊሮስ ቡራክ የተቀበሉ። ከዚያም ወጥቶ ወደ ሀገረ ሰሃ ሄደ። ስሙ ዶርታዎስ ከሚባል እግዚአብሔርን ከሚወድ ባለጸጋ ሰው ደርሶ ከእርሱ ዘንድ ተቀመጠ። ምእመናንም እያስተማራቸውና በቀናቸው ሃይማኖት እያጸናቸው እስከሚያርፍበት እስከ የካቲት ወር 14 ቀን ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ አባ ሳዊሮስ ጸሎት ይማረን። በረከቱም ከእኛ ጋር ትኖር ለዘላለም አሜን።